ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ስሜ አሸናፊ ይባላለሁ። ይሄ አንፍሎ ሚዲያ ነው። እንደተለመደው ዛሬም አዲስ ነገር እጅ መጥቻለሁ። እሱም ውጫዊ የሆኑት የሰውነት ክፍሎች በአፋን ኦሮሞ ምን ምን እንደሚባሉ አብረን እናያለን። በደንብ ተከታተሉኝ። ወደ ቲትሮያል ሳንገባ በፊት አንድ ነገር የሚጠይቃችሁ ይባካችሁ ይባካችሁ አዲስ ቻነል ስነሆነ ሰብስክራይብ ላይ ኮሜንት፣ ሼር በማድረግ አበረታቱኝ እላለው። አሁን ቀጥታ ወደ ቱቶሪያሉ እንሄድ። እንግዲህ ዛሬ ውጫዊ የሰውነት ክፍሎች በአፋን ኦሮሞ ምን ምን እንደሚባሉ አብረን እናያለን። እንጀምር፣ ከላይ እንጀምር። እንደምታየው ከላይ የምታየው ፀጉር ነው። ከፀጉር ስንጀምር ፀጉር በአፋን ኦሮሞ ሪፌንሳ ይባላል። ፀጉር ማለት ሪፌንሳ። መታ ማለት ደግሞ ራስ ወይስ ጭንቅላት ማለት ነው መታ ራስ ወይስ ጭንቅላት። ግንባር፣ ግንባር ማለት በአፋን ኦሮሞ አድ ባ ግንባር ማለት በአፋን ኦሮሞ አድ ይበ ቅንድብ ማለት በአፋን ኦሮሞ ኛር ይባላል። ቅንድብ ማለት ኛር ይባላል። አይን ማለት ኢጃ ይባላል። በአፋረሙ አይን ማለት ኢጃ ይባላል። ጆሮ ጆሮ ማለት ጉራ ይባላል። ጆሮ ማለት ጉረ ይባላል። አፍንጫ አፍንጫ ማለት ፉኛን ይባላል። አፍንጫ ማለት ፉኛን ይባላል። ጉንጭ ማለት ጉንጭ ማለት መዲ ይባላል። ጉንጭ ማለት

ለጴ ይባላል። ደረት ማለት ለጴ ይባላል። ሆድ ማለት ሆድ ማለት ገራ ይባላል። ሆድ ማለት ገራ ይባላል። እምብርት ማለት አንዑር ይባላል። እምብርት ማለት አንዑር ይባላል።

እግር ማለት ሚል እግር ማለት ሚል በ የመጨረሻ እንደምታዩት መጨረሻ ላይ የምታይ የእግር እግር ጣት በ ቁበሜላ በ የእግር ጣት ቁበ ሚላ የእግር ጣት ቁበ ሚላ ይባላል። እንግዲያውስ እንደዚህ እንደዚህ እያል ጨርስነዋል። በደንብ ደጋጊማችሁ እዩት፣ እዛም በኋላ በደንብ ነው የምትለምዱት። እርግጠኛ ነኝ ምንም የሚከብድ ነገር የለም። ደጋጊማችሁ መዳመጥ ብቻ ነው። ስለ ተከታተላችሁን እጅግ አድርጌ ዩቱብ ቻናልን ሰብስክራይብ፣ ላይክ፣ ኮመንት ማድረግ እንዳትረሱ እባካችሁ። ቀጣይ በሌላ ፕሮግራም እስከምንገናኝ በደህና ቆዩ። ቻው።